ይስጥልኝ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ተጀምሯል። በሚኖረንም ቆይታ ሉላ ኢትዮጵያን ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ዜናዎቹን እየመራው አብሬያችሁ ቆይታ አደርጋለሁ። በደብረ ብርሃን ከተማ አስተዳደር አልፎ አልፎ የሚከሰቱ የእገታ፣ ስርቆትና መሰል የተደራጁ ወንጀሎችን በዘላቂነት ለማስወገድ የመንግስት የጸጥታ አካላት ከማህበረሰቡ ጋር የተቀናጀ የሕግ ማስከበር ስራ እያከናወኑ ይገኛል። የከተማዋ ነዋሪዎች በተለይ በምሽት ሰዓት በብሎክ አደረጃጀት አካባቢያቸውን እየጠበቁ መሆኑንም ተናግረዋል። ይህንን ተግባር አጠናክሮ ለመቀጠል በትኩረት እየተሰራ መሆኑን የከተማዋ ተቀዳሚ ምክትል ከንቲባ በእድሉ ውብሸት ገልጸዋል። ባልደረባችን እንደጀኔ በቀለ በከተማዋ የተለያዩ አካባቢዎች ተገኝቶ በምሽት ያለውን የጸጥታ ስራ ተመልክቷል። በደብረ ብርሃን ከተማ እንግዲህ ለረጅም ዘመናት የቆየ የሰላም የአብሮነትና በነጻነት የመንቀሳቀስ ሁኔታ እንደነበር እናስታውሳለን። ከቅርብ ዓመታት ወዲህ ታዲያ የማህበረሰቡን እሴት የሚሸረሽሩ አዳዲስ መጤ ማንነቶች እየተንጸባረቁ እንደሆነ እንመለከታለን። በተለይ የተደራጁ ወንጀል ስርቆትና እገታን የመሳሰሉ ወንጀሎች ደግሞ በቅርቡ ማህበረሰቡን እያማረሩ ያሉ ችግሮች ናቸው። ዛሬ በተንቀሳቀስንባቸው የደብረ ብርሃን ከተማ አካባቢዎችም ማህበረሰቡ በብሎክ አደረጃጀት በነቂስ ወጥቶ የአካባቢውን ሰላም እየጠበቀ እንደሆነ ለመመልከት ችለናል። አሁን እኔ በምገኝበት በአጼ ዘራይቆብ ክፍለ ከተማ ደብረ ኤባ ቀበሌ በፋሲል ልማት ቡድን ውስጥ እየተካተቱ የከተማው ነዋሪዎች አካባቢያቸውን በንቃት እየተሳተፉ ነው የሚገኙት። ሁሌ ጥበቃ እንወጣለን። እኛ ያው እንደምታዩት አካባቢው በሙሉ ሸጣ ሸጥ ነው። ስለዚህ ሌቦች እዚህ ደፈጣ እየያዙ ማህበረሰቡን ይዘርፋሉ፣ ማህበረሰቡን ይቀማሉ። ስለዚህ ማህበረሰቡን አደራጅተን አሁን በእንቅስቃሴ ላይ እንገኛለን። በአሁኑ ሰዓት ያው አካባቢያችንን ሰላም አስፍነናል ማለት ነው። አሁን ደግሞ የምንገኘው ምድረገነት ቀበሌ ነው። እዚህ ቀበሌ ላይ እንግዲህ የአካባቢ ማህበረሰብ በነቂስ ወጥቶ በምሽት ማለት ነው የአካባቢውን ሰላም ለማስጠበቅ እየሰራ ነው የሚገኘው። ይህን በማድረጉ በነገራችን ላይ እንግዲህ በአካባቢው ከዚህ በፊት አልፎ አልፎ ይከሰት የነበረ የስርቆት ወንጀል መቀነሱንና ማህበረሰቡ ደግሞ በነጻ እየተንቀሳቀሰ መሆኑን የአካባቢው ማህበረሰብ በተለይ ደግሞ በዚህ በጥበቃ ስራ ላይ የተሰማሩት ነግረውኛል ማለት ነው። የጉድት ሰራተኞች እስከ ምሽት ድረስ ቆሎም እንጀራም እየሸጡ አምሽተው ይገባሉ ማለት ነው። ሁሉ ሰው ሲንቀሳቀስ ይታያል። የከተማ አስተዳደሩ ሰላምና ጸጥታ ምክትል ኃላፊ አቶ መኳንን ታበ እንደነገሩን ታዲያ መንግስት በወሰደው እርምጃ በተለይ በገታ በስርቆትና መሰል የወንጀል ድርጊቶች የተሳተፉ አካላት አሁን ላይ በቁጥጥር ስር ውለው ምርመራ እየተደረገባቸው ነው የሚገኝ ከ33 በላይ በቁጥጥር ስር አውለን ምርመራ እየተካሄደ ይገኛል። በተለይ በዚህ ተግባር እየተንቀሳቀሱ ያሉ ዘራፊዎችን ሌቦችን ህዝባችን ጭምር ጥቆማ በመስጠት መረጃ በመስጠት እያገዝን ይገኛል። አሁን በከተማችን የምርመራ ስራ እየተካሄደ ይገኛል። በዚህም ህዝባችን በሰላም ወጥቶ በሰላም እየገባ ይገኛል። የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ በድሉ ብሸት በተለይ በከተማዋ የተሰሩ ስራዎች በሰላምና ጸጥታ ረገድ ማለት ነው የተሻለ ውጤት እያመጡ እንደሆነ ነው የተናገሩት። ይሄ ደግሞ በማህበረሰቡና ና በጸጥታ መዋቅሩ እንደዚሁም ደግሞ በፖለቲካ አመራሩ የተቀናጀ ስራ የመጣ እንደሆነ ተናግረዋል። አከራይ ተከራይ በምንመዘግብበት ስርአት ሌባውን ማውጣት የተቻለበት አላግባብ ተከራይተ የነበሩ ሌባ እና ዘራፊ ሆነ የተከራዩ የነበሩት እነዚህም ቤቶች ለቀው መሄድ የጀመሩበት ሁኔታዎች አሉ። ስለዚህ ይህን የበለጠ በሁሉም የከተማ አካባቢዎች ማዳረስ ከተቻለ አሁን የጀመር ነውን የአከራይ ተከራይ የምዝገባና ህጋዊ የሆኑ ነዋሪዎች መሆናቸውን እያረጋግጥን ከሄድን ለዚህም ደግሞ ህብረተሰቡ በጋራ ይህን መረጃ በመስጠትም በመሳተፍም ትክክለኛውን መረጃ በመስጠትም ከጸጥታ ኃይሉ ጎን ሆኖ ከተሰለፈ ቅድም እንዳልኩት ሙሉ ለሙሉ የዘላቂ ሰላምን የማረጋገጥ ስራ ይሰራል። የማህበረሰብ አቀፍ የወንጀል መከላከል ስራዎች ውጤታማ መሆናቸው በከተማዋ ያለውን የተሳለጠ የምጣኔ ሀብት እንቅስቃሴ ይበልጥ ለማሳደግም ጭምር እድል ይፈጥራል ነው ያሉት። ዘላቂ ሰላምን ሊያረጋግጥ የሚችልና የዚህ ዘላቂ ሰላም መረጋገጥ ደግሞ ለልማቱም ለምናነሳቸው የመልካም አስተዳደር ችግሮችም መፍትሄ ሆኖ የሚቀጥል ስለሆነ ይሄንን በያዝነው አግባብ ተቀናይተን በባለቤትነት መንፈስ ሁላችንም ከተረባረብን በዚህ ከተማ ይስተዋሉ የነበሩ የገታና የዘረፋ ስራዎች ሙሉ ለሙሉ የማስቆም ደረጃ የምንደርስበት ሁኔታ ስላለ ይሄን አጠናክረን መቀጠል አለብን የሚል ሀሳብ ነው ያለኝ። የደብረ ብርሃን ከተማ ፖሊስ እንግዲህ ከማህበረሰቡ ጋር በመሳተፍ የተለያዩ ስራዎችን እየሰራ እንደሆነ ነው ያስታወቀው። የከተማ አስተዳደሩ የፖሊስ ተወካይ ኮማንደር ገብረ መስቀል ቦጋለ ዛሬ ምሽቱን እንግዲህ ከኛ ጋር በነበራቸው ቆይታ በተለያዩ ተግባራት ከህዝቡ ጋር የተሰሩ ስራዎች ውጤት አምጥተዋል። ማህበረሰቡ የተሳተፈበት የጸጥታ ስራ ውጤት ማምጣቱን፣ ለፖሊስ ስራ ማጋዥ መሆኑን የገለጹልን ህዝቡ ለኛ እየሰራ ያለው አሁን የምናየውን ቃሴ ለጸጥታ መዋቅሩ መደል አይደል ነው። አለ ህዝብ የምንሰራው ስራ ስለሌለ ብቻችን የተፈለገውን ያህል ህዝብ ብናሰማራ አንድ ሺ ፖሊስ፣ አንድ ሺህ ሚሊሻ ለውጣ እናመጣል። ህዝቡ ሲሳተፍ ግን እንደምታዩት በየብሎኩ ሌባው ራሱ ያፍራል። ሌባውም ከህዝቡ ውስጥ ስለሆነ ግለሰብ የሚወጣው እነዚህን ወንጀለኞች ደግሞ ህዝቡ ያውቃቸዋል። አርፎ የሚቀመጡ ወደ ስራ የሚገቡ ስራ የሚፈጥሩ ነው የሚሆኑትና አለ ሕዝብ ተሳትፎ ማንኛውንም ስራ ማረጋገጥ አይቻልም። አካባቢው ከዚህ በፊት አልፎ አልፎ ይከሰት የነበረ የስርቆት ወንጀል መቀነሱንና ማህበረሰቡ ደግሞ በነፃ እየተንቀሳቀሰ መሆኑን የአካባቢው ማህበረሰብ በተለይ ደግሞ በዚህ በጥበቃ ስራ ላይ የተሰማሩት ነግረውኛል ማለት ነው። ይህን የተገኘውን ሰላም የተገኘውን ደግሞ እፎይታ ለማስቀጠል እንደ ማህበረሰብ የተቀናጀ ስራ ለመስራት በቁርጠኝነት እንደሚሰሩ ነው የነገሩን። እስካሁን በዞኑ የደረሰውን የአፈር ማዳበሪያ ሙሉ በሙሉ ወደ ወረዳዎች ማሰራጨቱን የሰሜን ሸዋ ዞን ግብርና መምሪያ ገለጸ። ሰሜን ሸዋ ዞንን ጨምሮ በክልሉ ቀድመው ለሚዘሩ ሰብሎችና ግብዓቱ ለሚያስፈልጋቸው አካባቢዎች ከወደብ እየገባ ካለው የአፈር ማዳበሪያ ቅድሚያ መውሰድ የሚችሉበት አሰራር ተዘርግቷል ሲል የአማራ ክልል ግብርና ቢሮ ገልጿል። ፋንታንሽ መሀመድ ዝርዝር አላት። ቢያንስ እስከ ዛሬ ቀበሌ ድረስ ነበር የሚገባው ማዳበሪያ። አሁን አይደለም ቀበሌ ወረዳ ላይም አልገባም። እንግዲህ ካምና ጀምሮ ማለት ነው እረፍት ጊዜ ያሰናል። አሁን ለስልሶ ምን ብሎ ሁሉ ነገር ተጠናቁ። ያው በዝግጅት ላይ ጥበቃ ለን ያለው አሁን ዝናብ ጣል ታደረገ ያው አዝመራ ይጀምራል ማለት ነው። እና ያው የማዳበሪያ ወቅት ነው። ማዳበሪያ ደግሞ ትንሽ እጥረት ስላለ ያው የሚመለከተው አካል በቃ ያለው ሚያካፍለን ነው የምነ። እነኚህ አርሶ አደሮች በሰሜን ሸዋ ዞን መንዝ ላሎ ምድርና መራቤቴ ወረዳ ነዋሪዎች ናቸው። አርሶ አደሮቹ መሬታቸውን አርሰውና ለስልሰው ለመርሰብል ዝግጁ ቢያደርጉም የአፈር ማዳበሪያ በአካባቢያቸው አለመድረሱ የግብርና ስራቸው ላይ ስጋት መሆኑን ይናገራሉ። የሰሜን ሸዋ ዞን ግብርና መምሪያ ኃላፊ አቶ ታደሰ ማሙሻ በበኩላቸው በ20172018 የምርት ዘመን ከአንድ ሚሊዮን ኩንታል በላይ የአፈር ማዳበሪያ ለማቅረብ ታቅዶ ይህ መረጃ እስከተጠናቀረበት ጊዜ ድረስ 500 ሺ ኩንታል የሚጠጋ የአፈር ማዳበሪያ ቀርቦ ለወረዳዎች መሰራጨቱን ተናግሯል። የአፈር ማዳበሪያ በዞናችን አንድ ሚሊዮን አንድ መቶ ሀያ ዘጠኝ ሺህ ኩንታል እቅድ ተገዝቶ ተደልድሎልናል። ይሄ ኦሮዴ የተከፈለ የተገዛ ነው። እዚህ አፈር ማዳበሪያ አካባቢ ያደርሰንን ምናምን የሚል አንዳንድ እንትኖች አሉ። በእኛ በኩል እስካሁን ይመጣልን ከዚህ ከነገርኩሽ እቅድ አራት መቶ ሰማኒያ ሁለት ሺ ኩንታሉ መጥቶልናል። አዳሪ የተወሰነ ኩንታል ስለነበረን አዳሪውን ጨምረን ለአርሶ አደሮቻችን አምስት መቶ ሀምሳ አራት ሺህ የሚሆነውን ኩንታል እስካሁን ወደ ወረዳ አድርሰናል። ከመቶ ፐርሰንት በላይ ከገባልን በላይ የገባልን ምንም የለም እዚያው መጋዘኖቻችን ባዶ ናቸው። አርሶ አደሮቹ የሚያነሱት ጥያቄ እውነትነት እንዳለው የገለጹት ኃላፊው ቀሪ ከ600 ሺህ ኩንታል በላይ የአፈር ማዳበሪያ ሲመጣ ፈጥኖ ላልደረሳቸውና ቀድመው ለሚዘሩ አካባቢዎች ይሰራጫል ብለዋል። ልክ ነው 650 ሺ ቀረ ማለት እኮ ከእቅዳቸው ላይ የተወሰነ ማዳበሪያ ቀርቷል ማለት ነው። ስለዚህ አልደረሳቸው እውነት ነው የሚያነሱት ጥያቄ እኮ ጥያቄ እውነት አይደለም ሳይሆን ግን ይደርሳል። በቀሪ ቀናት ተገዝቶ የተደለደለ ስለሆነ ሲመጣ እኛ እናደርሳለን። እዚህ ያለው ፌዝ በጣም ጠንካራ ፌዝ ነው። ጠንካራ ቲም ነው። እስካሁንም አንድ ኩንታል አላከረመም። እየተበራከተ የመጣውን የአፈር ማዳበሪያ ጥያቄ ዘን የአማራ ክልል ግብርና ቢሮ የግብአት አቅርቦትና የገጠር ፋይናንስ አቅርቦት ዳይሬክቶሬት ዳይሬክተር ሙሽራ ሲሳይን ጠይቀናቸዋል። በክልሉ ከስምንት ሚሊዮን ኩንታል በላይ የአፈር ማዳበሪያ ለማቅረብ ታቅዶ እስካሁን 46 በመቶ ያህሉ መቅረቡን ገልጸዋል። ከቀረበው የአፈር ማዳበሪያ ቀድመው የሚዘሩና ሰፊ የምህር ሰብል ለሚያመርቱ ዞኖች ቅድሚያ በመሰጠት ስርጭቱ እየተከናወነ መሆኑን ወይዘሮ ሙሽራ ተናግረዋል። እንደ ሰሜን ሸዋ ዞን ስታዩ ቅድሚያ የሚሰጠው ዞን እንደመሆኑ ቅድሚያ የሚሰጣቸውን አካባቢዎች በተለይ አሁን ምታያቸውን የመንዝን ቀጠና ብልሽ ስትወስ ቃላይ አቅርቦትን ስንመለከት አሁን ሌሎች አካባቢዎች ላይ ያለውን አቅርቦት እና እነሱ ጋር ያለውን አቅርቦት ስነግርሽ መንዝ አካባቢ የመንዝ ቀጠና የሚቀርብላቸው በመንዝ ዩኒየን አማካኝነት ነው። አጠቃላይ ከእቅዳቸው እንግዲህ መንዝ የቀረበበት ሂደት ክልል አርባ ስድስት ፐርሰንት ቀርቦ እነሱ ላይ አርባ ስድስት ፐርሰንት ነው። ይሄ ማለት ክልሉ ቅድሚያ እየሰጠው መሆኑን የሚያሳይ ነው። አሁንም በመጓጓዝ ሂደት ላይ ያለው የአፈር ማዳበሪያዎች በቀጣይ ሳምንታት ስለሚደርሱ ፈጥነን የማሰራጨቱ ስራዎች ይከናወናሉ ብለዋል ዳይሬክተሯ የአማራ ክልል የዘር መዝሪያ ወቅት ተነስተው ጅቡቲ ወደብ ላይ ሶስት መርከቦች ደርሰዋል። ከደረሱ ሶስት መርከቦች አንደኛው ዳፕ፣ ሁለቱ ዩሪያ ናቸው። በተጨማሪ በዚህ ወር ብቻ ሰባት መርከቦች ይገባሉ። በሚገቡት ሰባት መርከቦች የአማራ ክልል ድርሻው ከፍተኛ ነው። የጭነት አገልግሎቱንም ስታዩ አማራ ክልል የዘር መዝሪያ ወቅቱን መሰረት አድርጎ እንደ ግብርና ሚኒስቴርም የእኛም ግብርና ቢሮን በጋራ ሆኖ የአማራ ክልል የአፈር ማዳበሪያ ቀድሞ እንዲጫንልን የማድረግ ስራ እየሰራ ያለ ነው። አሁን ላይም ብዙ መኪኖች ለአማራ ክልል የተጫኑዋል ከደረሱት መርከቦች ላይ በሰሜን ሸዋ ዞን ገበያን ለማረጋጋት የህብረት ስራ ማህበራትን የካፒታል አቅም ማጠናከርና የንግድ ትስስር ለመፍጠር እየተሰራ ይገኛል። ለዋጋ መጨመር ሊዳርግ የሚችል ህገወጥ የንግድ እንቅስቃሴ ላይ እርምጃ እንደሚወሰድ ተጠቁሟል። በላይ ተስፋዬ ዝርዝሩን ይዟል። በምርት አቅራቢና በሸማች መካከል ያለውን የንግድ ሰንሰለት ለማሳጠርና የገበያ ዋጋን ለማረጋጋት የህብረት ስራ ማህበራት ሚና ይጎላ ነው። በሰሜን ሸዋ ዞን የተለያዩ ወረዳዎች ገበያን ለማረጋጋት እየተሰሩ ያሉ ተግባራት ምን ይመስላሉ ብለን የሥራ ኃላፊዎችን አነጋግረናል። የአሳግርት ወረዳ ኅብረት ሥራ ማኅበራት ማደራጃና ማስፋፊያ ተጠሪ ጽፈት ቤት ኃላፊ ጥጋቢ ላቀውና የመንዝ ጌራ ምድር ወረዳ ኅብረት ሥራ ማኅበራት ማደራጃና ማስፋፊያ ተጠሪ ጽፈት ቤት ኃላፊ ደረቢ ወርቆ ማኅበራቱ ባላቸው የካፒታል አቅም እየሰሩ እንደሆነ ይገልጻሉ። ከወረዳው አስተዳዳሪ ምክር ቤት ወደ ሶስት ነጥብ አምስት ሚሊዮን ብር ድጎማ ተሰጥቶት በዛ መሰረት እና በራሱ ካፒታል የተሰራ ስላለ ከዚህ ውስጥ ወደ ሶስት መቶ ሰላሳ አንድ ኩንታል ኤፍ ነው የተገበየው። በጥቅሉ ወደ ሰባት ነጥብ ሰባት ሚሊዮን ብር የሚደርስ በሸማችና በሁለገብ ግብይት አለ። ወደ ሁለት ሺ አምስት መቶ ሀያ ዘጠኝ ኩንታል ሰብል ገዝተናል፣ በሁለገቦች ማለት ነው። እነዚህ በሙሉ የአካባቢ ምርት ናቸው። አሁን ትልቁ ነገር ነጋዴዎች ራሳቸውን ችለው አንጥተው እንዲያረጋጉልን ነው እያደረግን ያለ ነው። ለማህበረሰቡ ከዋጋ አንጻርም ሆነ ከተደራሽነት አንጻር በስራ ውስጥ ያሉ ሸማችና ሁለገብ ህብረት ስራ ማህበራት መኖራቸውን የጠቀሱት የሰሜን ሸዋ ዞን ህብረት ስራ ማህበራት ማደራጃና ማስፋፊያ ተጠሪ ጽህፈት ቤት የግብይት ቡድን መሪ ተክሌ ሙልንህ ናቸው። ገበያውን ለማረጋጋት ከንግዱ ማህበረሰብ ጎን ለጎን የእኛን ድርሻ ለመወጣት ጥረት እያደረግን ያለንበት ነገር ነው ያለው። እና በዛም ተደራጁት አርባዎች ውስጥ በአብዛኛው ፈንክሽናል ሆነ በተገቢ እየሰሩ ያሉ ኦልሞስት ወደ ሃያ ዘጠኝ ያሉ እነሱ ውጤታማ ሆነው እየሰሩ ያለባቸው እንትኖች አሉ። በዋጋም በተደራሽነትም ከንግዱ ማህበረሰብ የተወሰነ ቢሆን የሚቀነስባቸው ነገሮች እንዳሉ የሚያሳይበት ነገር አለ። ለዋጋ መጨመር ህገወጥ የንግድ እንቅስቃሴ አንዱ ምክንያት በመሆኑ ክትትል የማድረግና እርምጃ በመውሰድ በኩል እንደሚሰራ የሰሜን ሸዋ ዞን ንግድና ገበያ ልማት መምሪያ ኃላፊ ዘውገ ንጉሴ የገለጹት። የሚታየውን ነባራዊ ሁኔታ የመቀየር የማገዝ የሁሉም ባለድርሻ አካላት ሚና ስለሆነ የንግድ ማህበረሰቡም በዚህ ረገድ ጥሩ ተሳትፎ ያላቸዋሉ። በዛው ልክ ደግሞ ጥቂቶች ደግሞ እንደዚሁ ዋጋ የሚጨምሩ ስግብግብ የሆኑ ነጋዴዎች ደግሞ አሉ። እነሱን ደግሞ ጠንካራ ክትትልና ቁጥጥር እየተደረገ በተገኙበትና በተደረሰበት ሁኔታ እርምጃዎች ይወሰዳሉ። ህገወጥነትን የመከላከል ስራ ዋጋ የሚጨምረው በተደረሰበት የማስጠንቀቂያ የሸጋ እርምጃዎች ይወሰዳሉ። ከክስ የሚያደርሱ ጉዳዮች ከተገኙበት እስከዛ ድረስ እርምጃ ይወሰዳል ማለት ነው። በሂደቱ ግን የፋይናንስ እጥረት ፈታኝ እንደሆነም አቶ ተክሌ ጠቁመዋል። አሁን አንዱ የፋይናንስ ችግር ነው። የራሳቸው ውስጥ ካፒታል አላቸው። አሁን ያለውን የምርት መግዛት የሚችልበት ነገር ስላልሆነ መንግስት የመደበው ገንዘብ ቢኖርም የውስጥ ካፒታላችሁን ተጠቅመው የሚሰሩባቸው እንትኖች አሉ። አንዱ ፋይናንስ ችግር ነው ያለው። ሌላኛው የመዳረሻ ችግርም አለ። በተለይ ፋብሪካዎች ከቀጥታ መግዛትና ከጅምላ መግዛት በራሱ እንትኖች አሉ። በእርግጥ ከንግዱ መምሪያ ጋር ሆነን በጋራ አብረን የምንሰራባቸው እንትኖች አሉ። የህብረት ስራ ማህበራትን አቅም ለማጠናከርና በተሳለጠ የንግድ ሰንሰለት ለማህበረሰቡ ተደራሽ ለማድረግ እየተሰራ እንደሆነ ነው የመምሪያው ኃላፊ የጠቀሱት። የግብርናም የኢንዱስትሪ ምርትም የእንስሳት ምርቶችም ደግሞ በእንስሳት የገበያ አካላት እንዲቀርቡ እየተደረገ ሰፊ ስራዎች እየተሰሩ ነው ያሉት፣ ማለት ነው። በተለይ ዝቅተኛ ኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎችን በተመጣጣኝ ዋጋ ምርት ለማቅረብ ጥረት ተደርጓል። እስካሁን ባለን 184 ሚሊየን ብር ተዘዋሪ ሀብት ይዘናል። ይሄ እየተዘዋወረ ምርት በተደጋጋሚ የሚቀርብበት ሀብት ነው። በቀጣይም የተሳለጠ የንግድ እንቅስቃሴ እንዲኖር ከባለድርሻ አካላት ጋር በመሆን የተቀናጀ አሰራር እንደሚቀጥል ተጠቁሟል። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። በተከታይነት ሉላ ኢትዮጵያን ወደ እናንተ እናደርሳለን። የአፍሪካ ነፃ ንግድ ቀጣና እውን መሆን አፍሪካውያንን ከኢኮኖሚ ቅኝ ግዛት ነፃ የማውጣት እርምጃ አካል ነው ሲሉ በተባበሩት መንግስታት ድርጅት የኢኮኖሚ ኮሚሽን ለአፍሪካ የኢኮኖሚና ንግድ ፖሊሲ ማዕከል አስተባባሪ አቶ መላኩ ገቦዬ ተናገሩ። ነፃ ንግድ ቀጣናው የታለመለትን ዓላማ እንዲያሳካም አስፈላጊው መሰረተ ልማቶችና ከፖሊሲ ጋር የሚነሱ ጉዳዮች መፍትሔ ሊሰጣቸው ይገባልም ብለዋል። አንዷ ልምናን በዝርዝር ተመልክቶታል። በአፍሪካ ነፃ የንግድ ቀጠና ዙሪያ ቆይታ እናደርጋለን። ከኢሲኤ የኢኮኖሚ የንግድ ፖሊሲ ማዕከል አስተባባሪ አቶ መላኩ ገቦዬ ጋር ነው ቆይታ የምናደርገው። ጊዜቱን ስለሰጡን በጣም እናመሰግናለን። እኔም በጣም አመሰግናለሁ ዕድል ስለተሰጠኝ። ይህ የአፍሪካ ነፃ የንግድ ቀጠና አስፈላጊነቱ ምንድን ነው ለአህጉሪቱ? በተጨባጭ አገሮቹ ራሳቸው ከቅኝ ግዛት ሲወጡ በጣም ትንንሽ ኢኮኖሚ ትንንሽ ገበያ ይዘው ስለተፈጠሩ እያንዳንዳቸው ብቻቸውን ሰርተው ሊያመረቃ የሚችል እድገት ሊያመጡ ስለማይችሉ የአፍሪካ መንግስታት የወደፊት እጣፈንታ በፖለቲካው ከቅኝ ግዛት ነጻ ቢሆኑም በኢኮኖሚው ጭምር ከቅኝ ግዛት እንዲወጡ ከተፈለገ የግድ አንድ ላይ ሆኖ መስራት አለባቸው። በጋራ ሆነው ትልቅ አገርና ትልቅ ኢኮኖሚ፣ ትልቅ ገበያ መመስረት አለባቸው ተብሎ ስለታመነበት በዚያ ምክንያት ነው እንግዲህ የአፍሪካ ነጻ ንግድ ቀጠና ብዙ ዘመናትን ከፈጀ በኋላ አሁን እውን ወደ መሆን ደረጃ ሊደርስ ቻለ በእርግጥም የአፍሪካ ነጻ ንግድ ቀጠና ከፍተኛ ጠቀሜታ እንዳለው ይነሳልና ችግሩ ከትግበረው ነው አሁን በትግበራ ሂደት ላይ ሊያጋጥሙ የሚችሉ በርካታ ችግሮች አሉ ብለው የዘርፉ ባለሙያዎች ይጽፋሉ እርስዎ በዚህ ዘርፍ የዘርፉ ፈተና ሊያጋጥም የሚችለው ችግር ምንድን ነው ሃምሳ አምስት ሀገሮች አንድ ላይ መጥተው ተቀምጠው ሁለት አመት ሙሉ ተሟግተው ተደራድረው ነው ይሄን ስምምነት ላይ ደረሱት። ሁለት አመት ሙሉ የሚደራድሩት ለምንድን ነው? እያንዳንዱ ሀገር እየራሱ ፍላጎት ስላለው ነው። በሁለቱ ሀገሮች መካከል በቂ የሆነ መንገድ ከሌለ፣ በቂ የሆነ የባቡር ሀዲድ ከሌለ፣ በቂ የሆነ ሌላ አይነት የመገናኛ መንገድ ከሌለ ነጋዴዎቹ እቃቸውን ይዘው እዚህ ሀገር መጥተው ሊሸጡ አይችሉም። ስለዚህ ይሄ የኢንፍራስትራክቸር ወይም የመሰረተ ልማት የምንለው የመገናኛ አውታሮች በጣም ከፍተኛውን እንቅፋት ይፈጥራሉ። ይህንን በደንብ አድርገን እናውቀዋለን። አንደኛው፣ ሁለተኛው የውጭ ሀይሎችም አሉ ነው። በአንድ በኩል የሚደግፉን፣ በሌላ በኩል ደግሞ ለዚህ እንቅፋት ወደ መሆን የሚሄዱ ፖሊሶችን የሚያራምዱ ሀገሮች ሊኖሩ ይችላሉ። አሉ። እስካሁን ድረስ አፍሪካ ውስጥ በሁለት ጎረቤታ ሀገሮች መካከል ንግድ ለማድረግ ቢፈለግ አሁንም ወደ አሜሪካ ዶላር ወደ ዩሮ ሄደን ቀይርን ነው ተመልሰን የምንመጣው። እነዚህ ነጋዴዎቹ በሚቀያየሩት ብቻ እንግዲህ አፍሪካ እርስ በእርሷ የምትናገደው በጣም ትንሽ ነው። ከዚህ ከትንሹ እንኳን ሳይቀር ወደ አምስት ቢሊዮን ዶላር በአመት አፍሪካ ታዋጣለች። በገንዘቡን በመቀየርና ደግሞ በመቀየር። አሁን ይሄ ሁሉ እንቅፋት እያለ የአፍሪካ ንግድ ቀጠና የት ይደርሳል ብላችሁ ነው እንዲደፋ ቀና የምትሉት እንባላለን። እንቅፋቶች እንዳሉ እናቃለን። ግን አፍሪካ አሁን ባለችበት ሁኔታ መቀጠል አማራጯም አይደለም። አሁን ባለችበት መቀጠል አትችልም። ዓለም በጣም በሚገርም አይነት እንቅስቃሴ እየሄደ ነው ያለው። አንዴ ግሎባላይዝ ሲያደርግ፣ አሁን ደግሞ የተቃራኒው መንገድ ይዞ እየነጎደ ነው ያለው። ይሄ ሁሉ ሲሆን ግን አገሮች አብረው እየሰሩ ነው ያሉት። ሌሎች ትልልቅ አገሮች ብቻችንን ሰርተን አንጠቀም ብለው ሲያስቡ፣ እኛ እያንዳንዳችን ብቻችንን ሰርተን ሰው እንሆናለን አገር እንሆናለን ብሎ ማሰብ አይቻልም። ስለዚህ መጀመር አለብን ካለንበት ቦታ። አቶ መላኩ፣ በተለይ አንዱ አጋዥ ለዚህ ፖሊሲ ትግበራ ይሆናል ተብሎ የሚታሰበው የህዝብ ግንዛቤን ማሳደግ ነው እና የህዝብ ግንዛቤ ማደጉ በእርግጥም ለነዚህ ተግበሮች ያግዛሉ? እንዴትስ ማሳደግ ይቻላል? በመንግስታት ድርድር፣ በመንግስታት ወክለው በተቀመጡ የመንግስት ባለስልጣኖች ድርድር የመጣ ስምምነት ነው። ግን ይሄ ስምምነት ተግባራዊ ሊሆን እንዲችል ከተፈለገ መንግስት እኮ አይነግድም። መንግስት የንግድ ስምምነት ይፈርማል። መንግስት የንግድ ስምምነት ያጸድቃል። መንግስት አይነግድ። የሚነግዱት ግለሰቦቹ ናቸው፣ ኩባንያዎቹ ናቸው። እነሱ እንዲነግዱ ከተፈለገ የአፍሪካን ነፃ ንግድ ቀጠና ለእኛ የሚፈጥርን ድል ምንድን ነው የሚለውን ነገር መጀመሪያው እንዲገነዘቡት ያስፈልጋል። እዚህ ቦታ ላይ የሀገራችሁን ነጋዴዎችና አምራቾች ድምጽ ወክላችሁ አስተጋብታችሁ የተሻለ ስምምነት ላይ መድረስ ትችላላችሁ። ሁሌም የምንለው የካፓሲቲ ቢልዲንግ አይነት ያቅም ግንባታ ስራዎች በምንሰራበት ጊዜ ሁሌም የምንናገረው ነገር ነው ይሄኛው። አቶ መለኩ ገቡዬ ለሰጡኝ ጊዜ በጣም አመሰግናለሁ። በኢሲኤ የአፍሪካ የንግድ ፖሊሲ አማካሪ ጥሩ ቆይታ አድርገናል። አመሰግናለሁ። በመጨረሻ አጫጭር ጉዳዮች ወደ እናንተ ይደርሳሉ። ረህመት አደም ታቀርባቸዋለች። የህዝብ ተወካዮች ምክር ቤት አቶ ተስፋይ ንዋይን የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አድርጎ ሾመ። በጠቅላይ ሚኒስትር አብይ አህመድ የቀረበውን የውጪዎች ሹመት ውሳኔ ሀሳብ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋይ በልጅጌ ያቀረቡት ሲሆን የምርጫ ሂደቱ ብዝሀነትን ያማከልና የማንኛውም ፖለቲካ ፓርቲ አባል ያልሆኑ መሆናቸውን አብራርተዋል። በተጨማሪም ምክር ቤቱ አቶ ተክሊል ይምሰልና ወይዘሮ ነሲም አሊን የቦርዱ አመራሮች እንዲሆኑ ሾመዋል። ተሿሚዎቹ በምክር ቤቱ ፊት ቀርበው ቃለ መሀል ላይ ፈጸሙ ሲሆን ምክር ቤቱ ሹመቱን በሁለት ድምጸት አቅበውና አብላጫ ድምፅ አጽድቆታል። ዘገባው የህዝብ ተወካዮች ምክር ቤት ነው። አምባሳደር ሀደር አበራ በኢትዮጵያ የስዊድን አምባሳደርን በጽህፈት ቤታቸው ተቀብለው አነጋገሩ። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደር አበራ በኢትዮጵያ የስዊድን አምባሳደር የሆኑትን ሃንስ ሄንሪክ ሉንድኩስትን በጽህፈት ቤታቸው ተቀብለው አነጋግረዋል። ሁለቱ ወገኖች በውይይታቸው የሁለቱ ሀገራት የቆየ ግንኙነት ያላቸው መሆኑን በማንሳት በሁለትዮሽና በባለ ብዙ ወገን የግንኙነት መስኮች የበለጠ ግንኙነቱን ማጠናከር እንደሚገባ ትኩረት ሰጥተው ተወያይተዋል። ሚኒስትር ዴኤታው ከአምባሳደሩ ጋር በነበራቸው ቆይታ የኢትዮጵያና ን ግንኙነትን በኢኮኖሚ ዘርፍ ይበልጥ ማጠናከር በሚቻልበት ዙሪያ መክረዋል። ዘገባው የውጭ ጉዳይ ሚኒስቴር ነው። በሚቀጥሉት አስር ቀናት በተለይም በምዕራብ አጋማሽ የሀገሪቱ ክፍሎች የተሻለ የእርጥበት ሁኔታ እንደሚኖራቸው የኢትዮጵያ ሚቲዎሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ በሚቀጥሉት አስር ቀናት የሚኖረውን የአየር ትንበያ አስመልክቶ በሰጠው መግለጫ በሚቀጥሉት ቀናት የሚኖረው የአየር ሁኔታ ለእርሻ ስራ እንቅስቃሴ በአመዛኙ አዎንታዊ ሚና እንደሚኖረው አመላክቷል። ከዚህም ጋር ተያይዞ በምዕራብና በሰሜን ምዕራብ የሀገሪቱ አካባቢዎች የሚጠበቀው ከባድ ዝናብ ለወቅቱ የእርሻ ስራ እንቅስቃሴ በአመዛኙ አዎንታዊ ሚና እንደሚኖረውም ጠቁሟል።